ሰላም ጤና ይስጥልን ውድ ጀነራችን ቤተሰቦች እንደምን አላችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በቅድሚያ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዛሬው ቪዲዮዋችን ደግሞ ትንሽ ስለ ጌታችንና ስለ መድኃኒታችን ነገረ ትንሣኤ ላ ትንሣኤውን በሚመለከት በተለይም ብዙ ጊዜ ከማይነገረው ከንጉሱ ከጲላጦስ ጋራ እና ትንሳኤው ያለውን ሁኔታ የተወሰነ ነገር ለማለት እወዳለሁ። እንግዲህ ስለ ነገረ ትንሳኤ ብዙ ሊቃውንት ብዙ የቤተክርስቲያን መምህራን ብዙ ትምህርቶችን ያስተምራሉ፣ ብዙ ምስጢራትን ያራቀቃሉ፣ ብዙ ትርጓሜያትን ያቀርባሉ ማለት ነው። በሀገር ውስጥም፣ በሀገሮችም እንግዲህ እኛም ወይንም ማንም ሰው ክርስቲያን በሙሉ የነገረ ትንሣኤን ደስታው ስለሆነ ሰላሙ ስለሆነ ሕይወቱ ስለሆነ ሃይማኖቱ ስለሆነ የድህነቱ መደማደሚያ መጨረሻም ስለሆነ ትንሽ ምንድነው ሰው ያለውን ተወረወረ ፈሬ አይባልም። እንደሚባለው ትንሽ ለማለት ነው እንጂ በየሚዲያው በየመድረኩ ብዙ ሊቃውንት አሉ። እንዲሁም ይሄ በየስልካችን ወይም በየእጃችን ማውራት ከጀመርን ወዲህ የቱ ሊቅ የቱ ደቂቅ እንደሆነ መለየት በተቸገርንበት ባስቸገረበት ዘመን ላይ ነው ያለን። እንደዛ ሁኖ ትንሽ ለመናገር ደፍረቱ ባይኖርም በአንድም በሌላም ምክንያት ግን የጌታችንና የመድኃኒታችን የኢየሱስ ክርስቶስን ነገረ ትንሣኤ ትንሽ ብናበረክት በረከተ ስጋ፣ በረከተ ነፍስ እናገኛለን ብለን ስለምናስብ ከልባዊ ትትና ጋራ ባለማወቅ የምንሰራው ስህተት እያወቅን ደግሞ በድፍረት የምናደርገውን ስህተት እግዚአብሔር የሚቅር እንዲለን እኛም በእኛም ምምህራኑም ሊቃውንቱም የቤተ ክርስቲያን መምህራን የቱም የሚመለከተው በሙሉ እኛው በኛ እየተራረን እንሄዳለን ማለት ነው። ያ ማለት የሆነ ክፍተት ሲፈጠር አሁን አንዱ ተነስቶ አንዱን ሊቅ ይነቅፋል። አንዱ ተነስቶ ስንት ዓመት በቤተ ጉባኤ ስንት ዓመት በምስጢር መደላደል የኖረውን ሰው ሲነቅፍ ይታያል። በዚህ ዘመን ለምን ሁሉም የራሱን ሀሳብ ቤቱን ዘግቶ ስለሚናገር ማለት ነው። እንደሱ መሆን የለበትም የሚችለውን ሰው ሊያስተምር ይችላል። የማያውቀውን ግን አላውቀውም ብሎ ማለፍ፣ የሚያውቀውን ደግሞ በሚገባ በሚገባ መልኩ ማቅረብ እንጂ አንዱ አንዱ መንቀፍ ይህ ከቤተ ክርስቲያን ስርዓት ከቤተ ክርስቲያን ልጆችም አይጠበቅም። እኔ የተለያየ ትምህርት የተለያየ ስህተትም እንኳን ቢሆን እንኳን ስህተት ያልሆነውን ስህተትም እንኳ ቢሆን የተለያየ ነቀፌታ ማቅረብ ጥሩ አይደለም፣ በሱ አላምንም። ያን ስል ግን በቤተ ክርስቲያን ስም ብዙ ጥፋት የሚያጠፉትን ሊቃውንቱ፣ የሚገስጿቸውን ሊቃውንቱ ስህተት ናችሁ የሚሏቸውን ሰዎች መከልከል ወይም መገሰጽ አይገባም እያልሁ አይደለም። ግን አንዱ መምህር የሚያስተምረውን ወይም በአንዱ አካባቢ ዘይቤ የተናገረው በተለይ በተለይ እነዚህ ዝም ብሎ የቪዲዮ ተመልካች ለማቅረብ አንዱ መምህር የተናገረውን ተሌላኛው መምህር ጋር የተጣረሰ በማስመሰል እያቀናበሩ በማቅረብ የቪዲዮ እይታን ብቻ ለማሳደግ የሚጠቀሙ ሰዎችን ስመለከት ትንሽ ያሳፍራል። እንደዚህ መደረግ የለበትም። እንዲሁ ትምህርቱን ስርዓቱን ማቅረብ ስህተት ነው። እንኳን ወይም ደግሞ እንተነ እናንተነ ተጣረሱ ተተባለ ለቤተ ክርስቲያን ወይም ደግሞ ስለ ክርስቶስ ስለ ቤተ ክርስቲያን የሚያስብ ከሆነ ያ ሰው ነገሮችን በውስጥ አገናኝቶ ድልድይ ሁኖ አገናኝቶ ነገሮቹ በአንድ እንዲሆኑ ማድረግ እንጂ መምህርንተና እንደዚህ እንደዚህ እንደዚህ ነው ያሉ ስማቸው መምህርንተና ደግሞ እንደዚህ እንደዚህ ነው ያሉ ስማቸው እያሉ ይያሉ ይያሉ እነጻጸሩ በማቅረብ ህዝበ ክርስቲያኑ ማደናገር መቻል የለብንም። ዝም ብሎ የሶሻል ሚዲያ ማድመቂያ መሆን ስለሌለበት ነው። እንደዚህ አይነት ሰዎችን ብዙ ጊዜ ስለማይ እኔ አልቀ በላቸውም። እንደዚህ አይነት ሰዎች መኖር መቻል የለባቸውም። ሊቃውንቱ ባብራሩበት መንገድ ከምን አንጻር እንደዚህ አንዳብራሩት በስነስርዓት አዳምጦ በስነስርዓት አግባብቶ በይግባቡ እንኳን የሚጠይቅ አካል ስላለ የሚጠይቀው አካል ይጠይቃቸው እንጂ እኛ በሶሻል ሚዲያ እያወጣን እንተና እናንተና ተጣረሱ እንተና እናንተና እያሉ ሊቃውንቱን የተሰሳቱ በማስመሰል በማነፃፀር ህዝበ ክርስቲያኑን ወይም የመናኑን ማደናገር ተገቢ አይደለም ብዬ አስባለሁ። ይህንን ካልሆኝ ዛሬ ስለ ነገረ ትንሣኤው በምናወራበት ሰዓት ብዙ ጊዜ ስለ ክርስቶስ መነሳት ብዙ ጊዜ ስለ ቅዱሳት አንስት ብዙ ጊዜ ስለ ሐዋርያት ይነገራል። ወንጌሉን በሰፊው የአወራናት መሆንም ስላለበት ነው። ጌታችንም ወዶ ፈቅዶን ያጻፈው በተዘዋዋሪ ሊቃውንቱ በትርጓሜ ወይም አባቶቻችን በትርጓሜ በሚጽፉት እና በሚያስተምሩን ደግሞ እንዲሁ በተጓዳኝ የጲላጦስን ነገር አልፈው አልፈው ይጽፉልናል። እና ጲላጦስ ማን ነው? ጲላጦስ እንዴት ነው የሚለውን ትንሽ የሶስት ደቂቃ ያህል ትንሽ ለማለት ነው። ሊቃውንቱ ብዙ ምስጢር ያመሰጥሩበታል። ሊቃውንቱ ብዙ መጽሐፍ ጽፈዋል። ያንን መመልከቱ ከኔ የተሻለ እውቀትን ያስገኛል። እስከዛው ግን እኔ ዛሬ ትንሽ ትንሽ መንገድ የፈለጉት ልንገራቸው። ጲላጦስ ማለት እንደምታውቁት ጌታችን እና መድኃኒታችን ኢየሱስ ክርስቶስ አዳምን ነጻ ለማውጣት ወደዚች ምድር መጥቶ ሰላሳ ሶስት አመት በዚሽ ምድር ቆይቶ ወደ እለተ አርብ በሚደርስበት ሰዓት እንግዲህ ብዙ ነው ታሪኩ። ብቻ እለተ አርብ ላይ እንገኝና እንዲያ በፍርድ ባቀረቡለት ጊዜ የዚህ ሰው በደሉ ምንድን ነው እያለ ጠይቅ ነበር። ደግሞ ደጋግሞ በደሉ ሲመረምረው በደላ ያገኝበትም ነበር። እውነቱን እንነጋገር ተተባለ እንዴት ብሎ ዓለማትን የፈጠረ እግዚአብሔር አዳምን መላእክትን በንጽህና አዳምንም በንጽህና ከመበደሉ በፊት የነበረውን ማለት ነው፣ በንጽህና የፈጠረ እግዚአብሔር እንዴት እሱ በደል ይኖርበታል? ይህ ሰው በደሉ ምንድን ነው እያለ ጲላጦስ ደግሞ ደጋግሞ ይጠይቅ ነበረ። ግን በደል አልነበረበትም እና አይሁድ ደግሞ ይሄ ይሄ ይሄ ብሎ የሚዘረዝሩ ስላሌላቸው ምን ይሉ ነበረ በደል ባይኖርበት? እንዲሁ እንከሰው ነበር። በደል ባይኖርበት አንተ ፊት እናቀርበው ነበር እያሉ፣ በደል ከመዘርዘር ይልቅ እንዲሁ ጥፋተኛ ነው ይሉ ነበረ። አንዳንድ ጊዜ ጥፋት ብለው የሚቆጥሩት ምኑን ነበረ? በዕለተ ሰንበት የታመሙትን ሲፈውስ የሞቱትን ሲያስነሳ አይተነዋል፣ እንዲህ አድርጓል እያሉ በጎ በጎ የሆነውን ስራ ይዘረዝሩ ነበር። እንግዲህ ዛሬ ልብ ልንለው የሚገባ በሰንበት ከብዙ ስራዎች ከብዙ ኃጢአት ከሚሆኑ ስራዎች እንቆጠባለን። ሰውን የታመሙትን ከመጠየቅ፣ የታሰሩትን ከማስፈታት ግን ለተሰንበትን አናከብርም። አይሁድ ለተሰንበትን እጅና እግራቸውን አጣጥፎ ከዘረጉ ሳያጥፉ ከአጠፉ ደግሞ ሳይዘረጉ ነው የሚያከብሩ እኛ ግን ዕለተ ሰንበትን የክርስቶስን ትንሣኤ መሰረት አድርገን የክርስቶስን አኳኋን ክርስቶስ በዚህ ምድር ላይ ያደረገልንን እያሰብን በዕለተ ሰንበት በጎ በጎ የሆኑ ስራዎችን እየሰራን እንኖራለን ማለት ነው እና እንዲህ ብለው ዕለተ ዓርብ ላይ ይዘው ተቀረቡ። ብዙ ጊዜ መረመረው፣ ብዙ ጊዜ ጠየቀው። በአንድም በሌላም ቀኑም አልቆ ስለነበረ የአዳም መዳን ቀኑ ስለነበረ እግዚአብሔር ወደ መሰቀል መሄዱ አይቀርም እና መጨረሻ ላይ ጲላጦስ ምን አለ? ይህንን ሰው መረመሩት፣ ምንም በደል የለውም፣ ልፍተው ሲላቸው አይሁድ ደግሞ በአንድ ነገር መጡበት፣ ለስልጣኑ መጡበት። ከቄሳር በላይ ንጉሥ የለንም ይህንን ሰው ካላስወገድህ እያሉ ጲላጦስን ያስፈራሩት ነበረ። ጲላጦስ መረመረው፣ ስልጣኑን ስለፈራ እንጂ ጥፋት እንደሌለበት ያውቅ ነበረ። መጨረሻ ላይ ይህ ሰው ምንም አይነት አበሳ አላገኘሁበትም እንደ ህጋቸው፣ አድርጉት ከዚህ ሰው ደምኔን ንጹህ ነኝ ብሎ አሳልፎ ለእነዚህ ያለ ጭካኝ አይሁዶች ሰጣቸው። አይሁድ እንዲህ አድርገው ጲላጦስን በማስጨነቃቸው ምክንያት ምንም እንኳን ጥፋት እንደሌለበት ቢያውቅም አይሁድ በስልጣኑ ስለመጡበት ኢየሱስ ክርስቶስን አሳልፎ ሰጣቸው። ግን ማይምረ ህወሃት እግዚአብሔር ይህንን ጉዳይ ያውቅ ነበረ። ምኑን ያውቅ ነበረ? እግዚአብሔር የውስጥን ስለሚያውቅ በዚያ በሰው ሰውኛው ስናሰው በስልጣኑ መጥተው አስገድደውት እንጂ ጲላጦስ ኢየሱስ ክርስቶስ እንዲሰቀል እንዲሰቀል ይቅርና ዱላ እንዲያርፍበት እንደማይፈልግ ያውቅ ነበረ። ግን አይሁድ ይዘቱበት ስለነበረ አሳልፎ ሰጣቸው። እንዲህ አድርጎ ዕለተ ዓርብ ተፈጽሞ በዕለተ ዓርብ በ11 ሰዓት ዮሴፍ እና ኒቆዲሞስ አርማትያሱ ዮሴፍ ማለት ነው ወደ መቃብር ካወረዱት በኋላ ዮሴፍ እንተን ጲላጦስ ቤቱ ገብቶ ግን ሁልጊዜ እስከ ዕለተ ትንሣኤ እስከ እሁድ ከሚስቱ ጋር ምን ይል ነበረ? ይህንን ንጹህ ሰው አሳልፌ ሰቅዬ ወዩታ፣ አሳልፌ ሰጥቼ ወዩ አለብኝ፣ ይህንን ንጹህ ሰው ሰጥቼ እያለ ከሚስቱ ጋር ያዝን ነበረ። እንዲያ በዕለተ ዓርብ ሶስት ሰዓት ላይ ሌት ውስጥ ሮስ በተባለው አደባባይ ላይ ቁሞ ሳለ ሚስቱ ልካበት የለ ዛሬ ልጆች፣ እነዚያ በሽተኞች ልጆች ውስጥ ተፈውሰውለት እነዚያ ለዘመናት በደዌ የተመተው ይኖሩ የነበሩ ልጆች ይዘለታል ደንቆሮቹ እና የማይሰሙ የነበሮች ተናግረው የልጆቹን ታሪክ ማንበብ ትችላላችሁ ተመልሳችሁ እነሱ ድነውለት ወይም ደግሞ አፋውጥተው ተናግረውት ስለነበረ ንጹህ ነው በህልም ሚስቱ አይታ ስለነበረ ንጹህነቱን አረጋግጦ ስለነበረ ወየት አለብኝ እያለ ያዝን ነበር። እጌታችን መድኃኒታችን ኢየሱስ ክርስቶስ ሐዘኑን አይቶ ግን ተገልጦለት ነበረ ነገረ ትንሳኤውን በነገረ ትንሳኤውን ሲገለጥ ሂዶ ቤቱ እኔ አዳምን ላድን በፈቃዴ በተሰቀሉት መሰቀል አትዘን ብሎ እያጽናን ነው። እያረጋገው አሁንም አይሁድ እስከ ክፋታቸው አልተመለሱም። አሁንም እንኳን መነሳቴን አያምኑም እና አሁን ደግሞ ይሸነግሉሃል። አሁን ደግሞ እንዳልተነሳው ሊያስመስሎ ለዓለም ሁሉ ሊናገሩ እየተዘጋጁ ስለሆነ እሱን አንተ ታምን ዘንድ፣ እሱን አንተ ታይ ዘንድ፣ ይሄንን አይተህ ታረጋገጥ ዘንድ ብሎ እግዚአብሔር ተገልጦለት በቤቷ አነጋግሮት ነበረ። ሲጠባ እኒያ ማርያም መግደላዊት የያዕቆብ እናት ማርያም የኢየሱስ ክርስቶስን ትንሣኤ እንዲያ አይተው ትንሣኤው ከተረጋገጠ በኋላ አይሁድ ሲነሳ አላዩትም ነበረ። ምክንያቱም ሲነሳ ከግርማ መለኮቱ የተነሳ እንደ በድን ሆኖ ስለነበረ እንደ እንደ በድን የሞተ ልክ ለሞት የተቃረበ ሰው ልክ እንደ በድን ማለት ህይወት ፈጽሞ አልተለያቸውም ግን እንደ በድን ሆነው ስለነበረ አላው እንዴት እንደሆነም በምስጢር አደረገባቸው እግዚአብሔር ካልገለጠ በስተቀር የሱ ምስጢር ማን ማወቅ ይችላል እና እንደዚህ ሆኖ ተነስቶ እነሱ እንደዚህ እንደ በድን ሆነው ቆይተው ሲነሱ መቃብሮ ባዶን አገኙት እዚህን ሰዓት አይሁድ አሁንም ሌላ ሴራ ያንን ሁሉ ታምር ሲያደርግ፣ ያንን ሁሉ እንደዚያ ሲያደርግ፣ አሁንም ሳሁን ደሞ ሌላ ሴራ ይዘው መጡ። ምን አሉ? ወደ ጸሐፍት፣ ወደ ፈሪሳውያን ሄደው ኢየሱስ ክርስቶስ እንደተነሳ ሲነግሯቸው፣ እነዚያ ጠባቆች የሚጠብቁ መቃብር ነው የሚጠብቁ ሰዎች እንደተነሳ ሲነግሯቸው ምን አሉ? አይ ክርስቶስ ተነሳ አትበሉ ማለት ያለባችሁ ክርስቶስን በሌሊት ሐዋርያት ወይም ደግሞ ደቀ መዛሙርቱ መጥተው ሰርቀው ወሰዱት ብላችሁ ለንጉሱ ትነግሩታላችሁ። ይህን ደግሞ እኛ ነገራችሁን እውነት እናስብልላችኋለን፣ ባይቀበላችሁ እንኳን እኛ እናሳምንላችኋለን ብለው ብዙ ብር ሰጧቸው። ብዙ ብር ሰጡና የኢየሱስ ክርስቶስን ትንሣኤውን በግልጽ ያደረገው መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል የተነሳውን ትንሣኤ በብር አደረጉና ተነሳ እንዳይሉ ለጲላጦስ ምንለው ሊነግሩት ተስማሙ ማለት ነው። ደቀ መዛሙርቱ መጥተው ሰረቁት። በእውነቱ እንዳይሁድ ያለ እነዚህ ጸሐፍት ፈሪሳውያን ያለ ሊቃነ ካህናት እንደሚ ግብዞች ግብዝ የለም። አንድ ቀን እንኳን የማይመለሱ እና ምን አደረጉ? በጲላጦስም እንግዲህ ጲላጦስ ተነግሮታል። መጀመሪያ ኢየሱስ ክርስቶስ ራሱ ተገልጦ ነግሮታል። ከዚህ በኋላ ሄዱ እንደተመከሩት እነዚያ መቃብር ሲጠብቁ የነበሩ ሰዎች ኢየሱስ ክርስቶስን እኛ በተኛንበት ሐዋርያት ወይም ደቀ መዛሙርቱ መጥተው ወሰዱት ሚል መልዕክት ያለው ቃል ይዘው ስለቀረው ጲላጦስ፣ ይህንን ደግሞ ስለሚያውቅ ምን አደረገ? አራት ጭፍራ ስለነበሩ ለአራት ክፍል ስለነበሩ የአንደኛውን መሪ ጠራ። የአንደኛውን መሪ መጣራ እና ኢየሱስ ክርስቶስ እንዴት ነው ነገሩ፣ እንዴት ነው ብሎ ሲጠይቀው፣ እኛ ተኝተን በነበርንበት ዮሴፍ እና ኒቆዲሞስ መጥተው ወሰዱት ብሎ መለሰ። አሁንም ደግሞ ሌላኛውን አምጥቶ ሲጠይቅ፣ አንደኛውን ደግሞ አምጥቶ ሲጠይቅ እኛ በተኛንበት አስራ አንዱ ሐዋርያት መጥተው ወሰዱት እያሉ የተለያዩ መልስ ሲሰጡ ደግሞ አንደኞችን ደግሞ አሁን መመጣና እናንተ ትሻሉ እንደሆነ ስ ትክክለኛ መልስ ስጡኝ ሲላቸው እነሱ ደግሞ ተኝተን ስለነበረ ተነስቶ ከሆነ ብለን እንጂ እንዲህ እንዲህ እያሉ የሚቀበጃጅር መልስ ሲሰጡ አራቶቹም የተለያዩ መልስ ሲሰጡ በዚህ መረታት ወይም ደግሞ ማመን ሲችሉ ግን ምናሉ ይህንን እንኳን አድርጎ ደግሞ በጲላጦስ ምን አደረገ? አሁንም ወደ መቃብር ሂጄ እኔ ራሴ ማየት አለብኝ ብሎ ወደ መቃብር ሄደ። ወደ መቃብር ሄዶ ሲያይ ልክ እነ ማርያም መግደላዊት እንዳዩት መግነዙን ከመቃብር ውስጥ ሆኖ አየው። ይህንን ሲያየው ወደ መቃብር መቃብሩን መግነዙን አንስቶም ሲመለከት ልዩ ሽታ፣ ነፍስና ስጋን የሚለይ ሽታ ሲሸተው የሙት ሰው ሩቅ ቢይሲ ቢሆን ኖሮ የሞተ ሰው ሽታው ሰውን ያርቃል እንጂ፣ እንዴት እንዲህ ነፍስና ከስጋን የሚለይ ነፍስ ከስጋ የሚለይ ሽታ እንዴት ይሸጣል? ብሎ ነገሩን እያደነቀ ሲልባቸው እነ አርማትያ እነዚህና ዮሴፍ እነ ኒቆዲሞስ ሽታው ቀብተውት ነው ምናምን እያሉ ማደነጋገር ጀመሩ። በኋላም የጥጦስን ስጋ አግኝተው የሄኖ ክርስቶስም ብለውት ነበረ። የጥጦስን አጽምም በኢየሱስ ክርስቶስ መቃብር ወስዶ ሲቀብረው ጲላጦስ መቃብር ክፈቱልኝ እያለ መቃብሩን፣ ሲደፍንበት መቃብሩን ክፈቱልኝ እያለ ጥጦስ ሲናገር ነበረ። በዚህም ሰዓት ማን ነህ? እንዴት ነህ? ወዴት ነበርህ? ብለው ሲጠይቁት እኔ በገነት ነበርሁ በጌታዬ በኢየሱስ ክርስቶስ በቀኙ ተሰቅዬ የነበርሁት ነው። አንተንም ሲያነጋግርህ አሁን አይቼዋለሁ በገነት ብሎ ለጲላጦስ ምስክርነቱን አሁንም ደግሞ ሰጠ። እንዲህ አድርገው ያንን እንትኑን ይህንን ክርስቶስ ተገንዞበት የነበረውን መግነዝ አንድ ወታደር ነበረው የጲላጦስ አንድ መቶ አለቃ ነበረው። የዚያ መቶ አለቃ በጦርነት ምክንያት አይኑ ታውሮበት ነበር። እና ለሱ ያን መግነዙን ሲሰጠው እንዳጋጣሚ ሆኖ ሽታው ጣፋ ይችላል ነበር ሊያሸት ጠጋ ሲያደርግ አይኑን ነክቶት መግነዙ አይኑ በርቶለት ነበረ። እና የጲላጦስ በዚህ አምኖ አሁንም ጊዜው ገና ነው፣ መመለስ እንችላለን ብሎ እሱም እየተጸጸተ ለሄሮድስም አንተና እኔ በምናስተዳድርበት ሀገር ፍርድ ተጓሏል። ንጹሕን ሰው አሳልፈን ሰቅለነዋል። ለዚያውም ወለእግዚአብሔርን ብሎ ለሄሮድስ እባክህን እንመለስ ብሎ መልእክት ይልክለታል። ይህን መልእክት ሄሮድስ ከጸሐፍት ፈሪሳውያን ጋራ ወይም ከአይሁድ ጋር ስለነበረ ይሄ ማስተባበል ይፈልግ ነበር። ምን አለ አንተ ያምን የጥጦስን ቃለ ምስክርነት ሰምተ ነው አንተ ያመን መግደዙን አይተ ነው አንተ ያመን መቃብር የተከፈተው መቃብር አይተ ነው አንተ ያየ የሃብ የሚይቱን ወይም የመቶ አለቃውን አይን ሲያበራ አይተ ነው። ስለዚህ እኔ እንዳምን ቢያንስ እንኳን የመቶ አለቃውንና የጥጦስን ምስክርነት ፈልጋለሁኝና እነሱን ላክልኝ እነሱን አይቻምናለሁኝ ብሎ ለጲላጦስ ላከለ ከፈሪሳውያን ጋር ደግሞ ምን ብሎ መከረ? እነዚያ ሰዎች ወደ እኔ በሚመጡበት ሰዓት መንገድ ላይ ሸምቃችሁ ግደሏቸው ብሎ ከፈሪሳውያን ጋር ከይሁድ ጋር ተስማማ ማለት ነው። በዚህ ምክንያት ለምስክርነት ጲላጦስ ጥጦስንና መግነዙን የመግነዙ ያበራው አይኑን ያበራለትን የመቶ አለቃውን ሰው ወደ ሄሮድስ ሲልክለት መንገድ ላይ ሸምቀው ምን አደረጉ ማለት ነው። እነዚህ ሰዎች ይገደሏቸው። እግዚአብሔር አሁንም ለጲላጦስ ተገለጠና ምናለው በመላኩ እነዚህን ሰዎች እነዚህ ሰዎች ለእኔ ምስክርነት ሲሄዱ በመንገድ ሙተዋል እና አንተ ደግሞ ተስልጣንህ ከመንግስትነት ወርደ ለሰማይትነት፣ ለምድራዊ ምስክር ለምድራዊ ፈራጅ ሳይሆን ለሰማያዊ ፈራጅ ለሰማያዊው ምስክር አንተ ትሄዳለህ ብሎ የሰማይትነትን ጸጋ ሰጠው። በዚህ ምክንያት ጲላጦስ በኋላ ዘመን በሰማይትነት አርፏል ማለት ነው። እንግዲህ ነገረ ትንሣኤው እና ጲላጦስ እንዲህ ይገናኛሉ ማለት ነው። ከዚህ በበለጠ ከዚህ በሰፊው ብዙ ምሁራን ብዙ ሊቃውንት ያብራሩታል። እንግዲህ ሰው ቅድም ተናግሬው ያለው ሰው ያለውን ተወረወረ ፈሬ ባለም ይባላል እና የትንሳኤው በረከት ኢየሱስ ክርስቶስ ቸርነቱ፣ ረድኤቱ አይለየን። በግርማ መለኮት በመጣ ጊዜ ደግሞ በቀኝ መቆምን ያድለን።